ወይም ገሉት ሊሆን ይችላል። ምን ይታወቃል እንግዲህ። ውድ ቤተሰቦች፣ ኳላ እየመጣ ያለው ልጅ ነው። ያው ሞት ለማንም አይገባም፣ ግን መሞት የሚገባት አይነት ሴትም አልነበረችም። እኮሽ ያገኘሽ ቴክስት የማን ነው? ምንድን ነው የሚለው? የአቤል ቴክስት ምን የሚል ቴክስት ነው ያገኘሽ? አንድ አስራ አምስት ሺህ ምናምን እንዲሰጡኝ ነበር። እኮሽ ያገኘሽ ቴክስት የማን ነው? ምንድን ነው የሚለው? የአቤል ቴክስት ምን የሚል ቴክስት ነው ያገኘሽ ያልኩሽን ነገር እስካሁን አላደረግሽም፣ እንደምናምን ነገር ይላታል። እና ስልኳ ላይ ቴክስ ሲገባ አንብቤ ነበረ ምክንያቱም እህቴ ናት። ብዙ ነገሩ አሳስቦኝ ወይ ነበር ምርመራ ወረቀት ላይ ነገር ልኩ እሱ ብዙ ሰዎች አሉት እኛም ያልገባን ይሄ ነው በየቦታው የራሱ በቃ ታውቃለህ ስራውን ትልቅ ቦታ ያለ ሰው ነው። እና በቃ አይደለም ያን ያክል የላቸው አቤል ማለት አለ አቤል ማለት አውቋል ምቅርበው ሰው ነው። ጓደኛ ነው። በጣም መጥፎ ሰው ነው። አንድ አይነት ስራ ነው የምንሰራው። እንደዚህ አይነት ማለት በምን ታምር? እሺ ማለት ማለት ስለዚህ አሁን የእናንተ ድርጅት ስለ ክፍያ አሁን ስለዚህ አሁን የእናንተ ድርጅት ከማንኛውም ከማንኛውም አይነት ሰው ልንማየት ማነች እኛ የስንቱን ስም ነው

እነዚህ ሁለቱም ቪዲዮዎች እኔ ከፓርቲው ከወጣ በኋላ የተወሰነ በምስል ላይ ይዛችሁታል። ይሄን ደግሞ እኔ እንቅስቃሴ ከወጣ በኋላ በመኪና ሲሄድ። ቴንክዩ። ይሄ ለእኔ ማስረጃ ነው። የእኔ ጋር ይቀመጥ። ይሄ ለእኔ። አንተ ዝም በል ስላልተጠየቀው ነገር አትመልስልኝ። ሲጀመር ደግሞ እየጠየቅኩ አይደለም። የማቀው ነገር የለም እስካልክ ድረስ ስለምታቀው ነገር ብቻ ታወራለህ። አትዘላብል ሳትጠየቅ። ቤተሰቦቼ እዚህ ውስጥ ያለው ፋይል ማለት እንግዲህ እኔ ከፓርቲው ወጥቼ በምንቀሳቀስበት ሳብ ወይም ደግሞ ልክ ከፓርቲው እንደወጣው የተወሰነ ፎቶ አለ። እዚህ ውስጥ ያለው ቪዲዮ ደግሞ እንግዲህ ለህግ አካላትም ለእኔ የሚጠቅመኝና ከጎኔ ሊሆን ወይም ደግሞ እኔ ራሴ ነፃ ላወጣበት የምችልበት እኔ ቪዲዮ ነው እንደወጣው የተወሰነ እንቅስቃሴ ሳደርግ በራሱን ከባድ ርቀት የሚሄዱት ማለት ነው። ምን ያክል ስንት ቀን አስበው እና ስንት ቀን አለሙ ይህን ነገር እንዳረጉ እኔ እንጃ። የሰው ልጅ የሰው ልጅ ይህን ያክል የሰው ልጅ ህይወት ለማጥፋት ይህን ያክል እርቀት አይሄድም ማለት ነው። አሰላም አለይኩም ወረህመቱላሂ ወበረካቱ ሰላሙ ድን የተከበራችሁ የእሱ አበሻ ቤት ሰዎች ወያላችሁ ሰላማቸው ብዙት ብዙት ብዙት ይበልልኝ ማለት ነው። እንግዲህ ዛሬ ማለት ነው አንዴት የአክስቱም ያክስቷ የሟች ያክስቷ ልጅ መታለች ማለት ነው። የሟች የአክስቷ እንዴት ተናገረችው እንግዲህ ምንድን ያለችው እንግዲህ የሟች ያክስቷ ሚስት እንዴት ተናገረችው? አቤል ነው ከቤት ያስወጣት አቤል ነው ደግሞ እንትን ያላት እያለች ነው ማለት ነው። እንዴት በዚህ ልክ እንዴት እየሄዱ እንደው አላውቅም። ጭራሽ ልዑል ሊያሳምኑት እየሞከሩ ነው፣ ግን በጭራሽ በጭራሽ አንድ ጋዜጠኛ የማይጠበቅ ነገር ነው ያደርግዋልም ተብሎ ማንም ማያስበው። ምክንያቱም በጣም ብዙ ነገር የሚያደርግ ምስኪኖችን የሚያግዝ ሰው በዚህ በርካሽ በዚህ ያክል ውርዶ በጭራሽ ያደርጋል ብዬ አላሰብም ማለት ነው። አሁንም የምናምነው አቤል እንዳላደረገው ነው ማለት ነው፣ ነገሮችን አቤል እንዳላደረገው፣ ይህ ነገር ወጥመድ እንደሆነ። ሲቀጥሉም ደግሞ ብር እንሰጥሃለን ተብሏል ማለት ነው። እንግዲህ አስቡት እንግዲህ ብር ክፈልንና መረጃውን እንሰጥሃለን ለአንተ አልያም ደግሞ ለአንተ አንሰጥም፣ ቀጥታ ለጋጋላ ነው እያሉ ነው። እንግዲህ ዛሬ እንግዲህ የተላከው ቪዲዮ ወይም ደግሞ የመጣለት ማስረጃ ለአቤል ማለት ነው ከፓርቲው ሲወጣ ያደረገው የዛን ጊዜ የተፈጠረው ልጅቷ የሞተችበት ቀን እንዲህ ብሎ ከፓርቲው እንደወጣና ምን እንዳለ ነው የማለት ነው የተነገረው። ግን ያን ያን ቢሆንም ግን እሱን ነፃ የሚያወጣ እንጂ ልጅቷ ጋር የወጣበት ወይም ደግሞ ልጅቷን የሚያስፈራራበት ነገር ምንም ነገር እንደሌለ አቤል ተናግሯል ማለት ነው። የሰው ልጅ ግን እንዴት ነው ሰው በዚህ ልክ ከሚሄድ ማለት ነው። በጣም በጣም ሰው እንዴት ነው የማይታመነው? ምንም እኔ እህቶቿን ራሱ እነዚያ ያክስቶቿን ልጆች የሚባሉት ራሱ በጭራሽ ራሱ ላምናቸው አልቻልኩም። ለምን ምትሉ? አሁን ላይ ሁሉም ሰው በቃ በብር የተገዛ ነው። ሰውን በጎ ጎዳና ላይ አውጥቶ ጥሩ ሕይወት እናኖራለን ብለው አውጥተው እንደገና ሌላ ሕይወት ለመሰጠት ማለት በጣም ከባድ ነው። በጣም ከሚባለው በላይ ማለት ነው። ጎዳና ይሻለናል እስከሚባል ድረስ። አሁን ደግሞ የዚህን የመስጊድ ልጅ፣ የአንድ ጋዜጠኛ፣ የብዙ ሰው እንባ አባሽ የሆነ ልጅ ለምን ያብሳል እኛም ሙሉውን እናበላሽ ያለን በማለት እንግዲህ በዚህ ልክታት ተቀናሽተው እንግዲህ እየሰሩ ነው ማለት ነው። እንሻአላ እውነታ ትመናምናለች እንጂ አንድ ቀን መውጣት አይቀርም። ስለዚህ አቤል ነጻ ይወጣል፣ ነፃም ነው፣ ነጻ ይወጣል ኢንሻአላ ማለት ነው። ሀቅ መቼም ብትሆን ለጊዜው ልትጠፋት ሀቅን ለጊዜው ነው እንጂ የምትደብቁት፣ እውነት የሆነ ጊዜ ስለምትወጣ እንሻላ ሁሉም ነገር ይፋ ይሆናሉ። እያስባለሁ በያላችሁበት ሰላም፣ ፍቅር፣ ደስታ ለእናንተ ይሆን እያልኩኝ በዱአችሁ አትርሶት። እንግዲህ ሀብ አቤልም ማለት ነው። በያላችሁበት ሰላማችሁ በዙት ይበልልኝ። ሰላም ሁኑ። ባይባይ